ሰዎ ሚስጥር አድርገው ጸጥ ብለው እንዲወጥ እንዴት ስም ቤተባልሽ ስም ቤተባልሽ ቤተባልሽ እርግዝና ሲፈጠርስ ምን አልሻቸው? እሱ ማለት መጀመሪያ እንደተደፈርሽ የነገርሻቸው ወይስ እርግዝና ሲፈጠር ነገርሻቸው? መቼ ነው ኤግዛክት የነገርሻቸው? ተናግሪያለሁ፣ እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ እንዲቃላ ሊወለድሹ አንቺ ሰደላዝረሽ ሲለኝ እኔ እንዲቃላ ለቅደም ተተተን ሳይወለድ ገና። ማሪ፣ የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፕ ማወቅ ፈልጌ ነኝ። ልክ እንደተፈጠረ የተናገርኩት። እሺ፣ ምን አሉ? በቃ አፍሽን ዘግተሽ ኑሪ ዝም ብለሽ ኑሪ። ሁሉም ማንም ከመጀመሪያ ቦታ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትያፍሽ እንድትዘጊ ነገሩሽ። አው እህቴ፣ በተለይ የመጀመሪያ እህቴ፣ አሁን በህይወት የለችም ሞታለች። አለች እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩም አያስታውቅም ሰውነቴ ግን አሁን የለም ስላት ቆይ ብላ ሆስፒታል ይዛ ሄደች። ሆስፒታል ይዛ ስትሄድ እርጉዝ ናት አላት። ግፋቤል አምስት ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛ እየሄደች ብታስወጣኝ ነበር። አምስት ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛ ይመጣች ያለውን ነገር ለቤተሰብ ሻናዘረችም ለዶክተር ከወንድም ጎወንድምሽ ተደፍረሽ እንደሆነ ውለድ ሲላት ከወንድሟ ተደፍራለሁ የጤና ከን ሊያጋጥመው ይችላል አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም። በዶክተሩ ለማስረዳት ሞክራለች፣ ግን አምስት ወር ተኩል አልፎታል፣ ትሞታለች አላት። ከወንድም እንደሆነ ነግራ ዶክተሩ ትቀጥላ አምስት ወር ተኩል ስላለፈ ያ ትሞታለች አላት። ትሞታለች፣ ስለዚህ ትውለደዋል። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲ እንዲሆን አልተፈቀደ። በቃ እየተዘጋበት፣ ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል፣ በቃ ማውራት ቴቴ ማ የሆነ እድሜያቸው አለ እንዳይናገሩ፣ በቃ ጸጥ እንዲህ፣ የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ እጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ያደገው። እሺ ማለት እሱንስ ምን አሉት? ቤተሰብ ምን ቀጡት? ይሄን በማድረጉ? ምንም አልቀጡት። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። እኔ አምስተኛ ክፍል እያለሁ ነበር ይሄ የተፈጸመው፣ እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት እንድሳደርገው እህቴ ከዛ እህቴ ከአጠገቤ ያልነበረችን ወደ ክፍለ ሀገር ስራ አግኝታ አይለች እሱም ስራ አግኝቶ የለን ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም እህት የነበረች ኃላፊነት የምትወስደው ከዛ በኋላ ልክ ሁለት ሺህ ዓመተ ምህረት ላይ እህት ያረፈች እህቴ ስታርፍ፣ ልጁ በስነ ስርዓት እኔ ላይ የሆነ ሀላፊነቱ እኔ ላይ ኃላፊነት ሲሆን፣ ያን አመት ሰባት አመቱ አካባቢ ነበር። ትምህርት ቤት አልገባም ነበር፣ ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታል አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽ አስፈታ መቱ ነው። ኦቲዝም እንዳለበት ያወቅሽ አስፈታ መጡ ላይ ነው ልጅሽ የኦቲዝም እንዳለበት ያወቅኩት እህቴ ሁለት ሺህ ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለን እሱም በልቶ ታመመብኝ። እሱም በልቶ ሲታመም የሆነ የሰፈራችን ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበታል። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት አስራ ሁለት ሆስፒታል ሪፈር ጻፈልኝ። ሪፈር ጻፈልኝና ይዤ ሄድኩኝ የካቲት አስራ ሁለት ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ፣ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለው ስቴፕ በሙሉ ስነግረው ታዲያ መድ ኦቲዝም ነው ትይኛለሽ እናንተ ናችሁ ልጁ በሽተኛ ያደረጋል። ስለዚህ ምንም አይነት መድኃኒት አልሰጠውም። እያደገ ሲሄድ ይለቀዋል። ከዛ ግን መጥቼ ትምህርት ቤት አገኘሁለት ዘሚየን ውስጥ የሞተችሁ ታስታውሻት ሆር

ተቋርጠሽ ቁጭ ብለን እየጠበቅንሽ ነበረ። ከትምህርት ቤቱ ጀምሮ አልሰማንሽም። ለልጅሽ ትምህርት ቤት አግኝተሽለት ዘሜ የሞተችው ነብሱ የሚማረው ትምህርት ቤት አግኝቼ ዘሜ ተቀበለች። ማያ ውጪና ተመልሰሽ ግቢ ማሬ፣ እንዲስተካከል ስልክ ተደውሎብሽ ስለነበር ነው። እንደዚህ አይነት ሁኔታ ላይ ደግሞ ስልክ የምደውሉ ሰዎች በጣም ታናድዳላችሁ። ሰምተን እንጨርስና ቀልቦችን እንጠራውና የት አካባቢ እንደሆነች አይደል? ለምንድነው በህግ የማይጠየቅላት? ሁሉም ልጅ እያሳሰበኝ፣ ፎቲስም ልጅ ኮ መልአክ ነው። እንዴት ይመታል መልአክ ንሱ ክፋትም አያውቁም።